ያልኩት ነገር ካለ ያው በመሃል ጠይቂ ማለት ነው። እንደዚህ ቀጥታ ማውራት አልችልም። ስሜ ሳልሰልም በፊት የፍራታ ነው ወይም ቃል ኪዳን ይሉኝ ነበረ። ከሰለምኩ በኋላ ደግሞ መናር ነው ስሜ። ቤተሰቦቼ የተወለድኩ በቤተሰብ ድብልቅ ነን፣ ኦርቶዶክስም አሉ ፕሮቴስታንትም ነበሩ ማለት ነው። እኔ ግን ከቤተሰቦቼ ጋር ነበረ የሚያደግኩት። ከክርስትና እናቴ ጋር ስላደኩኝ ኦርቶዶክስ ነበርኩኝ። ያው እንደ ማንኛውም ኢትዮጵያዊ ቤተክርስቲያን እሄዳለሁ፣ እመጣለሁ፣ እከታተላለሁ ማለት ነው ቤተክርስቲያን። እና ይሄ ነው ከኋላ የነበረው ታሪክ። ትምህርት ቤት ውስጥ እንወያይ ነበረ ከጓደኞች ጋር ማለት ነው ፕሮቴስታንት እምነት ተከታይ ጓደኞች ስለነበሩ ከእነሱ ጋር እንደዚህ እናወራለን። ምንድን ነው እነዛ ጥያቄ ያነሱ ነበረ፣ እናንተ የምታመልኩት ስዕል ነው። በተለይ ደግሞ አለ አይደል በማርያም ዙሪያ ያላቸው አመለካከት አለ፣ ከነዚህ ጋር ከኦርቶዶክሶች ጋር የሚላይ በዛ ዙሪያ እንደዚሁ እናወራ ነበረ ማለት ነው። አይ ቲንክ ስድስተኛ ክፍል እንደዚህ እያለ እና በዛን ጊዜ እኔ ደግሞ ያው እየተነገረኝ ያደኩት ነገር አለ። ቤተክርስቲያን ደግሞ እንደዚህ ፊት ለፊታችን ነው፣ ጎርጊስ ቤተክርስቲያን አለ፣ ዮሐንስ አለ፣ እዛው እዛ ቅዳሴ እሰማለሁ ሄዳለሁኝ፣ ገብርኤል አለ። እንዲሁም ደግሞ ዮሐንስ አሞሽ ያዳነሽ እሱ ነው ምናምን ስለምባል በዮሐንስ ቀን እንደዚህ ቡና መውቀት ቅጠል ምንድን ነው መገንጠል፣ ምናምን አልችልም። ተስለሽ ምናምን እንደዛ አድኖሻል ስለምባል ማለት ነው። እና ከፕሮቴስታንቶቹ ጋር እንደዚህ በምናወራ ጊዜ እነሱ የምንጠራው እኛ አንድ ኢየሱስ ነው የምንጠራው፣ እናንተ ደግሞ አንቺ፣ ለምሳሌ ይኸው ዮሐንስ ቀን እንደዚህ ያላደርግምት ያለሽ እዚያ ጋር ገብርኤል አለ ማርያም አለች፣ እና የትኛውን ነው የምትገዙት? የሚል ጥያቄ አነሱ ነበረ ማለት ነው። በጊዜው ደግሞ እኔ ቤተ ክርስቲያን ልሂድ ልምጣ እንደዚህ ነው ሆን በእንደዚህ ነው ብዬ ብነገርም እውቀት አልነበረኝም። በቃ እንደ ማንኛውም ኢትዮጵያዊ መሄድ መመለስ ነበረ ማለት ነው እና ያን ጊዜ ግን ጥያቄ ይፈጠርብኛል። እንዳልኩች ቤተሰቦች ፕሮቴስታንቶችን ቢኖሩ የወለዱኝ ያደኩት ግን ክርስትና እናቴ ጋ ስለነበረ በጣም አክራሪ ናቸው። እንደዚህ ጴንጤ ምናምን ሲባል በጣም ነው የሚጠሉት ማለት ነው። የሙስሊሙ ደግሞ ይለያል። ትምህርት ቤትም ስንማር እንደዛ ሆኖ የጥላቻ ነው፣ ሰፈር ውስጥም ቤት ውስጥም እንደዚህ ምናምን በጣም የሚጠላ ነው ማለት ነው ስም የሚሰጠው እና ያን ጊዜ እኔ ጥያቄ ይፈጠርብኛል፣ በኦርቶዶክስ ላይ ማለት ነው። ለምንድን ነው ለፎቶ የምንሰግደው? ለምንድን ነው ለስዕል እንደዚህ የሚደረገው? ጭስ እንጭሰው ለምንድን ነው ቤተክርስቲያን ውስጥ ፎቶ አጠገብ ሄደን? እንግዲህ ኦርቶዶክሶች ያውቁታል ሄደን እዛ እንሳለማለን፣ በሮን ስንገባ እንሳለማለን ውስጥም ስንገባ ደግሞ ፎቶ አጠገብ ሄደን ሁሉም የሚፈልገውን ማርያምን የሚፈልግ ማርያም ጋ ጎርጌስ የሚፈልግ ጎርጊስ ስዕል ጋ ሁሉም ለየግላቸው አላቸው። አንደኛው ጎርጌስ ይሄን አደረገልኝ ሲል፣ ሌላኛው ለእኔ ገብርኤል ጠባቂ ነው፣ ሌላኛው ማርያም እንደዚህ ናት ብሎ በየራሳቸው የሚጠሩት አለ ማለት ነው እና ያ ያ ነገር ጥያቄ ይፈጠርብኛል። የእነዚህኛቸው አንድ ኢየሱስ ብለው ነው የሚጠሩት የእኛ ደግሞ ያለሁበት ኦርቶዶክስ እምነት ደግሞ ሁሉም በየራሳቸው የሚጠሩት የየራሳቸው የሚወዱት አካል አለ። እና ያን ጊዜ እየፈጠረን፣ ማን ነው የፈጠረን? አንድ እግዚአብሔር ከሆነ ለምንድን ነው እነዚህ የሚጠራው የሚል ጥያቄ ፈጠርብኛል። በተለይ በስዕሉ ዙሪያ ማለት ነው። እና ያን ጊዜ ስጠይቅ እንደዚህ አይነት ጥያቄ የልጅነት አእምሮ ስለነበረ ብዙም እንደዚህ ለእኔ አጥጋቢ የሆነ መልስ አይሰጠኝም። በዛ ላይ ደግሞ ለስዕል ስገዱ፣ ለስዕል አምልኩ፣ እንደዚህ አድርጉ የሚል ነገር የለም። የስሄደን ቤተክርስቲያኑ ጋር ለየራሳችን ቅርብ ነው ለእኔ ለነፍሴ ቅርብ ነው። እንደዚህ ስጠራው ያደርግልናል ብለን የምናስበውን አካል ነው የምንከተለው የነበረው ማለት ነው። እና ያን ጊዜ እኔ እንደዚህ አይነት ቅሬታ ስለተፈጠረብኝ ብዙም ከቤተክርስቲያን የሚሄድ ምናምን የነበረው እየቀነስኩ የመጣሁ እዛ፣ እንዳልኩሽ ፕሮቴስታንት ጓደኞች ብዙ ስለነበሩ የሆነ ጊዜ እነሱ ቸርች ይዘውኝ ሄዱ። የሚገርመው ያደግኩበት ቤት ገብርኤልን በጣም ነው የሚወዱት፣ ጽዋም ያስገባሉ። እና በየአመቱ ንግስ ሲኖር ገብርኤል እኔ ቀርቼ አላውቅም፣ ማለት ነው። እና የሆነ ጊዜ ታህሳስ ገብርኤል ይመስለኛል፣ እኛ ጋር በጣም ነው የሚነግሰው፣ ሌላውም ጋር እንደዛ ነው ይመስለኛል። እና ቀዶት እዚህ ይለኛል፣ ሮብ ቀን ነው። ቸርች ይዘውኝ ሄዱ፣ ጓደኞች ማለት ነው። በአጋጣሚ ሆነው ያን ጊዜ ቀርቼ ነበር፣ አልሄድኩም ነበረ፣ ንግስ ትምህርት ስለነበረ። እና ይዘውኝ ሄጄ እዛ ቸርች ዝገባ፣ የተለየ ነው። ውስጤ ላይ ጥያቄ አለ፣ ለምንድን ነው ለፎቶ የምንሰግደው? ለምንድን ነው ፎቶ አጠገብ እንደዚህ የምንለው ስዕላ ድኖ ማለት ነው የሚለው ስለነበረ፣ እዛ ቸርች ሲሄድ ግን ለየት ያለ ነው የሚጠሩት አንድ ኢየሱስ ነው፣ ፎቶ ምናምን የለም። ያው የፕሮቴስታንት ቤተክርስቲያን ይታወቃል፣ ቸርች ማለት ነው። እና የተለየ ነገር አገኘሁኝ እዛ ጋር የነበረብኝ ጥያቄ፣ ለምን እንደዚህ እናደርጋለን ለምን የሚለው አእምሮ ውስጥ የነበረው ጥያቄ እዚኛው ጋር ስመጣ የተመለሰልኝ መሰለኝ። በእኔ አንግል ማለት ነው፣ ትክክል ሊሆን ላይሆን ይችላል። ያን ጊዜ ከዛ ሳይ እንደዛ ነው በዛ የእምነት አባቶችን ምናምን ስጠይቅ እንደዚህ ልጅም ስለነበርኩ አጥጋቢ መልስ ስላልተመልሰልኝ በራሴ መንገድ ይሄኛውን መልስ ያገኘው መሰለኝ። የትኛው ጋር ፕሮቴስታንቱ ጋር ማለት ነው። ከዛ ፕሮቴስታንት ሆንኩኝ፣ ሁለተኛ እምነት ማለት ነው። ፕሮቴስታንት ከሆንኩኝ በኋላ ያው ጥሩ ነበርኩኝ። ሄዳለው ቸርች ተምር ያለው እንዲሁም ተጠምቅ ያለው በፕሮቴስታንቱማለት ነው። በዛ ቀጠልኩኝ። ቃለ ህይወትም ቸርች ነበረ፣ ቸርች ማለት ነው ሌላ ነበረ። መጀመሪያ እዛ ኤንቴ ሲሆን ወይም ፕሮቴስታንት ሲሆን ሌላ ነበረ ስሙ ስሙ ረሳሁት። በኦሮምኛ ነበረ ስሙ ጠፋብኝ። ብቻ አብዛኛው ጊዜ ቃለ ህይወት ቸርች ነበረ የምከታተለው ማለት ነው እና በዛ ቀጠለና ፕሮቴስታንቱ ላይ ደግሞ ትንሽ እየቆየሁኝ እንደዚህ ስመጣ አንድ አንድ ጥያቄዎች እዛ ቤቱ ውስጥ በሚደረገው በአምልኮ ውስጥ በሚደረገው ነገር እያየሁኝ እያየሁኝ ስመጣ ትንሽ የሆነ ጥያቄ የሚፈጠር ነገር ይነሳል ማለት ነው። እና ደግሞ ፕሮቴስታንቶች እዩ ጩፋን በጣም ነው የሚወዱት። እኔም እንደዛው የሆነ ጊዜ ደግሞ ቪዲዮ ተለቆ ነበር። እሱ እንደዚህ ድራማ እንደሚሰራ ሰዎችን እየከፈለ ምናምን እንደዚህ ከሌላ እምነት የመጡት ጩሁ ምናምን እንደሚላቸው በስልክ አየሁኝ ማለት ነው። እና ሳይ ጊዜ እኔ ከዛ ነው እዚህ የመጣሁት። ለምን እንደዚህ ይሆናል የሚል ጥያቄ ተፈጠረብኝ። ቤተ አምልኮ ውስጥ ደግሞ እኛ ራሳችን እኔ የምማርበት ደግሞ አንዳንድ አለ አይደለ፣ እንደዚህ ስሞታ ይመጣል። ልጸልይልሽ ብሎ እንደዚህ ያደረገ እንደዚህ ብቻ ጾታዊ ጥቃት ምናምን ማለት ነው። ያንን ስንሰማ ምናምን ትንሽ ውስጤ ላይ ረብሻ ተነሳ። ከዛ ደግሞ አጋጣሚ ሆኖ እዚህ ልመጣ ስል አሁን ያለት አረብ ሀገር ነው እና ሙስሊም ጓደኞችን አገኘው ማለት ነው። እኔ እንዳልኩሽ ያደግኩበት ማህበረሰብም ስለ እስልምና ያለው አመለካከት በጣም የሚያስጠላ ነው። ያው ሀገራችን ላይ ያለው ነገር የሚታወቅ ነው። ከዛ ጓደኞች ሳገኝ በቃ አብረን እንደዚህ ቀርባችኋለሁ፣ ምናምን፣ ግን አብረን እንጫወታለን ምናምን። ለነሱ ያለኝ ፍላጎት ወይም ደግሞ ለነሱ ያለኝ አመለካከት ግን የተለየ ነው። እዛ ትምህርት ቤት ውስጥም አብዛኛው ሙስሊም ስለሌለ ያለው ሙስሊም ደግሞ ከክርስቲያኖች ጋር ተመሳስሎ ስለሚኖር ለየት ያለ ለእስልምና የሆነ የማይበት ነገር አልነበረም። እነዚህኛዎቹን ደግሞ ሳይ አላል እንደፈለግን ልጆች ስለነበረን በጊዜው እንደፈለጋቸው ሆኖ ምናምን፣ ግን ሰላት ላይ ቀጥ ያሉ ናቸው። ሰዓቷን ጠብቀው ነው የሚሰግዱት። ሌላ ሌላ ጥፋት እኮ ሊዘፍኑ ይችላሉ፣ እንደዚህ ሊጨፍሩ ምናምን ይችላሉ። ሰላታቸው ላይ ያላቸው እንትን ግን በጣም ደስ ይል ነበረ ማለት ነው። እና እነሱን እያየሁ ምናምን ስመጣ እኛ እኮ የምናመልከው አንድ አላህ ነው ምናምን ይሉኛል። እዚህ ፕሮቴስታንቱ ጋር መጀመሪያ የነበረኝ ጥያቄ ስለ ምንድን ነው? ኦርቶዶክሱ ጋር መጀመሪያ የነበረኝ ጥያቄ ስለ ስዕል ነው አይደል? ፕሮቴስታንቱ ጋር ደግሞ ስመጣ ሥላሴ የሚባል ነገር አለ። ኦርቶዶክሱ ጋር ቢኖርም ያን ጊዜ የእኔ አጀንዳ አልነበረም፣ በደንብም አልገባኝም ነበረ ማለት ነው እና እዚ ጋ ስለ አላህ ምናምን ሲያወሩ የእናንተ አምላክ እንደዚህ ነው ወይ ምናምን ብዬ ጠይቃለሁ። ስላሴ ላይ እንዳለው አብ ወልድ መንፈስ ቅዱስ ይባላል ወይ? በኢየሱስ ታምናላችሁ ወይ? ለኢየሱስ ለእኛ ብሎ ሞቷል። እኔ እንደውም ምንድን ነው የማደርገው ዳዋ ነው፣ በእኔ መንገድ ማለት ነው። ኢየሱስ ላንቺ ብሎ ሞቶልሻል። አንዲት ጓደኛ እስካሁን ድረሳለች። በቃ እንድትመጣ በጣም ፈልግ ነበረ፣ ፕሮቴስታንት እንድትሆን እና በጣም ነበረ ምነግራት። ላንቺ ብሎ ሞቷል። በቃ ዋጋ ተከፍሎልሻል። እንደዚህ እያልኩኝ ማለት ነው። እና እሷ ደግሞ እንዴት አምላክ ይወልዳል፣ እንዴት ይወለዳል እያለች ትከራከረኝ ነበረ እና ፕሮቴስታንት ውስጥ ሆኜ ደግሞ ስለ ስላሴ የሚለው ጥያቄ መጣብኝ ማለት ነው። አቦወልድም ይባላል የተለያዩ አካሎች ናቸው፣ ሶስት አካሎች ናቸው ግን አንድ እግዚአብሔር ተብሎ ነው የሚመለከው። እሷ እንዴት እንደዚህ ይሆናል አምላክ የመጀመሪያ እንደውም ጥያቄ ትነሳብኝ። ምንድን ነው አምላክ ከተወለደ፣ እሺ መጀመሪያ ማርያምን የፈጠራት ማን ነው? አምላክ የሁሉ ነገር ፈጣሪ ከሆነ ማርያምን የፈጠራት ማን ነው? ወይስ ደግሞ ማርያም ራሱ ፈጥሯት ከዛ ራሱ በማህፀኗ አደረን ነው የምትይኝ? አለች ማለት ነው። እና መመለስ አልችልም ይሄን ነገር ማለት ምንም እውቀት ባይኖረኝም የዛን ያክል የጠለቀ አእምሮ ራሱ የሚመልሰው ነገር ነው። እና አምላክ እናቱን ፈጥሮ ከዛ ከእናቱ ማህፀን ደግሞ እንደገና ተወለደ የማይሆን ነገር ነው። እሺ ኢየሱስ ደግሞ እዚህ ምድር ላይ ሲመጣ ተሰቅሏል ለእኛ ብሎ ተገርፏል እንላለን። ያኔስ ታዲያ አምላክ ተገርፏል ማለት ነው ስትለኝ መመለስ አልችልም። አንደኛ አውቃ ስለሌለኝ፣ ሁለተኛ ከራሴ አእምሮ ጋር የሚጋጭ ነገር ነው። እና ያ እንደዛ ጥያቄ ላይ ያለሁኝ እንዳልኩሽ ስለየ ጩፋም ሰምቻለሁኝ የሆነ ከቸርች ዞር ማለት ጀመርኩ ማለት ነው። ወላሂ ነው የምልሽ። መጀመሪያ ቸርች ሁል ቀን ነበረ የምሄደው ሁል ቀን በቃ ስም እስኪወጣልኝ ድረስ አንቺ ሌላ ቦታ ነው እንደምትሄጂ ምናምን እስከምባል ድረስ በጣም ነበረ ወዶ ማለት ጥሩ ቤተሰቦች ስለነበሩ ያሳደጉኝ፣ በእምነታቸውም እንደዚህ አጥባቂ ስለነበሩ በቃ ሃይማኖቴን እንደዚህ እወዳለሁ በጣም ማለት ነው። እና ይሄኛው እዚህም ስመጣ እንደዛው ነበረ፣ ፕሮቴስታንት ሆኜ ስመጣም የቀጠለው ማለት ነው። እምነቴን የጠለቀ እውቀት ባይኖረኝም እወዳለሁ፣ እንደማንኛው እምነቱ እንደሚወድ ማለት ነው። ምንም ሳያውቅ እኮ ለእምነቴ አንገቴ እሰጣለሁ እንደሚለው ማህበረሰባችን እኔም እንደዛ ነበርኩኝ። እነዚህ ጋ ግን ጥያቄ ሲፈጠርብኝ ከቸርች ደግሞ የሚሰማው አንዳንድ ነገር፣ እንደዛ ስሰማ ውስጤ ላይ በቃ ደስ አይለኝም መቅረስ ጀመርኩኝ ከቸርች ማለት ነው። ከዛ ደግሞ ይሄ ጓደኛ የጠየቀችኝ ጥያቄ አለ፣ ይሄ ደግሞ ውስጤ አልተመለሰም። ከዛ ደግሞ ሳላውቀው እዚህ ልመጣ ስል እንዳልኩሽ አዲስ አበባ ላይ ጓደኞች ሙስሊም ጓደኞች ስለነበሩ እነሱን እያየሁ ስለነበረ በቃ ደስ ይለኝ ነበረ ማለት ነው። ይሄ ሂጃብ አስተሳሰራቸው ከሁሉም ደግሞ ለሰላት እኛ ጸሎት ምናምን ቢባለም እንደዚህ ጊዜ ሰተን ሁል ቀን ስራዬ ብለን የምንሰራው ነገር አይደለም። ሲመቸን እናደርጋለን፣ ሳይመችን አናደርግም፣ እና እነሱ ያላቸው አቋም ደግሞ በጣም እየማረከኝ መጣ። በእንደዚህ አይነት ውዝግብ ውስጥ እያለሁኝ ወደዚህ ወደ ሳውዲ መጣሁኝ ማለት ነው። እና ሳውዲ ስመጣ ባይብሌን ይዤ ነው የመጣሁት። ልክ የመጣን ጊዜ የመሰለኝ በቃ ተናግሬ ነው የመጣሁት፣ ክርስቲያን እንደሆንኩ ማለት ነው። ከመለሱኝም እመለሳለሁ እንጂ አበደን ሙስሊም ሆኗለሁ ምናምን የሚለው ነገር ውስጤ ላይ አልነበረም በጭራሽ ማለት ነው። እዛ እዚህ ከመጣሁኝ በኋላ ደግሞ አረብ ሀገር ላይ ሴትዮ ጠየቀች የመጣሁበት ማለት ነው። ክርስቲያንሽ ወይስ? መጀመሪያ ስገዥ ነበር ያልች። እዛ አያልስግዱም። ክርስቲያንኝ አልኳት። በጣም ነበር የደነገጠችው። በቃ እንደዚህ ደረቷ መታ ምናምን ብላ ማለት ነው። ልጅም ስለነበርኳ አዘንኳት ይመስለኛል እና አላስገደደችኝም፣ አላህ ይስጣት። እሺ ብዬ በነዛ ቀጠልኩኝ። ከዛ ሰውየው ይጠይቀኛል ጥያቄ፣ አንቺ ክርስቲያንሽ ለምን ሙስሊም አትሆኚ ምናምን ይለኛል ማለት ነው። እኔ አልሆንም አልኩትኝ። ከዛ በኋላ መጽሐፍ ገዝቶ አመጣልኝ። እኔ አንባቢ አይደለሁ፣ መጽሐፍ ገዝቶ አመጣልኝ ሲያመጣልኝ እንዲህ እነዚህ በፊት ላይ እኔ ኢትዮጵያ ሆኜ ፕሮቴስታንቶች ናቸው ውጭ ላይ ቆሞ እንደዚህ የሚሰብኩት ምናምን እንጂ ሙስሊም ሲሰብክ አይቼ አላውቅም። እና ይሄ ሰው ቆይ እየሰበከኝ ነው እንዲህ በጎን ወይስ ምንድን ነው? አል አላነብም አልኩ። መጽሐፉን ጠይቄው እንትን ጠይቆኝ ግዛልኝ ብዬ ገዝቶ አመጣልኝ። ግን ቁጭ አደረግኩት ማለት ነው። ፈራሁኝ ለማንበብ። ይሆን የሚወስደኝ ነገር መሰለኝ ወይም ደግሞ በሌላ መንገድ ወደ እምነቱ እየጠራኝ ነገር መሰለኝ ማለት ነው። ከዛ በኋላ መጽሐፉን ቁጭ አድርጌ ሶስት ቀን ምናምን ከቆየ በኋላ ቆይ ባነቦሳ አንደኛ ባይብል አለ እነሱ የሆነ ጥያቄ እንኳን መጽሐፉ ላይ ቢኖር ከባይብሉ ጋር አመሳስዬ መመለስ እችላለሁ። በአውቀውም ደግሞ አይከፋም ብዬ ያ መጽሐፍ ማንበብ ጀመርኩኝ። የውስታስ ቀመር ሆሴን ነበረ የንጽጽር መጽሐፍ ነው ማለት ነው።